እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎን የለቆማቸው ሁሉ ከፍ ያለ ምስጋናን እያቀረብኩ፣ በመጨረሻም ታዋቂ የኦሮምኛ አቀንቃኝ የሆነው አንድ ወለም ጎሳ ከእስር መፈታቱ የተሰማ ሲሆን የሚሆነው ድንቁ በተባለ ባለ ሀብታ አማካኝነት ነው። ከልጃቸው ልፈት በላይ ልጃቸው ደምከንቱ መቅረቱ እያንገበገባቸው የሚገኝ ሲሆን በዚህም ስለ አንድ ወለም ጎሳ መለቀቅ እና ከዚህ ጀርባ ስላለው ሰው እንዲሁም የቀንኔ አባት አዱኛ ዋቆ ስለ ህዝብ ያስተላለፉት መልእክት አስደምጣችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬም በአዲስ እና በአሳዛኝ ቪዲዮ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። አዳዲስ መረጃዎች አሉ። ስለ ሊዲያም ምን ተደረገ፣ ምን ተፈረደ? የሚለው ስለ ሊዲያም እነግራችኋለሁ። ሊዲያን ሁላችንም የምናውቃት ነው። ከዛሬ ስድስት ወር በፊት ሙሽራዋ ሊዲያ ካገባች በሶስት ወርዋ ካገባች በሶስት ቀኗ፣ ይቅርታ ካገባች በሶስት ቀኗ ባሏ ሁለት አይኗን አውጥቶ ሕይወቷን በማጥፋት ሁላችንም የማያስነባን ነበረ ማለት ነው። ሙሽራዋ ዛሬ ግን ከሞት እስከ ስድስት ወር በኋላ ግን አዲስ ነገር አለ። ፍርድ ተፈርዶበታል። የፍርድ ቤት ውሎ ምን ይመስላል የሚለውን አብረና ያለን እንዲሁም ስለ አንዱ አለም አዲስ መረጃ ወጥቷል። በጣም በሚያሳዝን ሁኔታ አንዱ አለም ተፈታ የሚባልም አለ። እሱንም አብረን እንሄዳለን ማለት ነው፣ አብረን እንሰማለን። እኔ እዚህ ጋር ልሰናበታችሁ። በሚቀጥለው ሀሳብ አስተያየት እንሰጣለሁ። ቪዲዮውን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው መረጃውን ሁሉንም አብረን እናዳምጣለን። በጣም እያሳዝናል። ሀገራችን ውዴት እየሄደች ነው። ከባድ ሁኔታ ነው። እስኪ ሁሉንም አብረን እንስማ ና እኔ ተመልሼ ልምጣ እንዲያ ድልባለድገስ ባለድገስ የሰርግ ስነ ስርዓቷን በፈጸመች በቀናት ልዩነት ማለትም ረቡዕ ጥቅምት ስድስት ቀን ሁለት ሺ አስራ ሰባት ዓመተ ምረት ከሌሊቱ አስር ሰዓት ገደማ ላይ መገደሏን የትግራይ ምስራቃዊ ዞን ፖሊስ ኮማንደር ሙሉ ብርሃን ካሳይ በወቅቱ ለቢቢሲ ገልጸው ነበር። ተጠርጣሪው ባለቤቷ ግድያው ከተፈጸመ በኋላ ወዲያውኑ እጁን ለፖሊስ በመስጠቱ ግለሰቡ ወዲያውኑ በቁጥጥር ስር ሊውል ችሏል። ባል አቶ ብርሃን ገብረ ጨርቆስ የተባለ ግለሰብ የአራት ቀናት ባለቤቱን አንቆ እንደገደላት የውቅሮ ከተማ ፖሊስ አዛዥ ገብረ መድህን ገብረ ጊዮርጊስ በወቅቱ ሳይውሉ ሳያድሩ ጉዳዩን በተመለከተ ለሕዝብ በይፋ መናገራቸውን ድምፅ ወያኔ መዘገቡም የሚታወቅ ጉዳይ ነበር። ግለሰቡ እጁን ለፖሊስ ከሰጠ በኋላ ራሱን ለማጥፋት የተለያዩ ሙከራዎች አድርጎ እንደነበር የገለጹት ኮማንደር ገብረ መድህን፣ ፖሊስ አስፈላጊውን ጥበቃና ክትትል በማድረግ ግለሰቡ ራሱን እንዳያጠፋ ትልቅ ጥንቃቄ ሲደረግለት እንደነበርም ታውቋል። ባለቤቷ በቁጥጥር ስር ውሎ በትግራይ ምስራቅ ዞን ማዕከላዊ ፍርድ ቤት ጉዳዩን ሲከታተልም ቆይቷል። ፍርድ ቤቱም በዋለው ችሎት ተከሳሹ ከሚስቱ ጋር በተፈጠረ አለመግባባት ግለሰቧን አንቆ እንደገደላትና ከመሞቷ በፊትም እጅግ አሰቃቂ በሆነ ሁኔታ ሁለት ዓይኖቿን አውጣቱንና ድርጊቱንም በማመኑ በምስክሮች እና በመረጃዎች በመረጋገጡ በሚል ፍርድ ቤቱ ውሳኔ ያስተላልፎበታል። በወንጀለኛ መቅጫ ሕግ አንቀጽ አምስት 39 ህዝብ አራንድ ህዝብ አርሃ መሰረት የእድሜ ልክ እስራት የተወሰነበት መሆኑንም በክልሉ የሚንቀሳቀሰው የሴቶች መብት ተሟጋጅ ድርጅት ባሰራጨው መግለጫ ይህ የፍርድ ቤት ውሳኔ ሊታወቅ ችሏል። ሊዲያን እንደ ልጃቸው እንዳሳደጓት የሚገልጹት አጎት አቶ ግርማይ ፍሮዝ ሟች ሙሽሪት አመፀኛና አስቸጋሪ እንዳልነበረች ልፍ ሲልም ሰላማዊ ህይወት መኖር ትፈልግ የነበረች ሰው እንደነበረች ሲናገሩም ተደምጠዋል። ሊዲያ ግሩም ጸባይ ነበራት። በልጅነቷ እንኳን ሰዎቹን እንደ ሌሎች ህጻናት በጭራሽ አትሳደብም፣ ወራዳ ቃላትም ስትናገር ተደምጣም ታይታም አትታወቅም። በስነ ምግባርም የታነጸች ጸዋ ልጅ ነበረች ይላሉ አጎትየው ለእናቷ ብቸኛ ልጅ እንደነበረች የሚናገሩት አጎቷ የእናቷን አግብተሹ ልጅ የሚለውን ቃል ለመፈጸም ተጓጓ እንደነበርም ይናገራሉ። ያም ቢሆን ግን ነገሯ ሁሉ በሬ ከአራጁ እንዲሉ ሙሽሪት ወዳ ፍቅዳ ያገባቸውና ነገ ከነጎዲያ የልጆች አባት ይሆናል ያለችው ሰው አራጇ፣ እርሷም ደግሞ በሬ ሆና ሞቷን ድል ባለ ድግስ አገባቸውና ሶስት ጉልቻዋ ሶስት ቀን ሳይሞላው በሞት ተጠናቀቀ። የሊዲያ ዓለም ጉዳይ እንዲህ ላለው አሰቃቂ የመግደል የመገደል ታሪክ የመጨረሻው ይሆናል። እንዲህ ያለውን ዜና ደግመን ባንሰማ ይመረጣል ብሎ ሀገር ሕዝብ ሁሉ ቢመኝም ቅሉ ባኮ የከረኒ አዱኛ አባት የልጅን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎን ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ የሱ በሶሻል ሚዲያ ላይ የማይሆን እስከሳኔ የደሜ የልጄን ደም ለመደበቅ የሚሯራጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እንግዲህ የቀንኔ አባት የአዱኛ ዋቆ ድምጽ ነው። ብዙዎች ታዋቂ ነን የሚሉ ዘፋኞች እንዲሁም ፖለቲከኞች ለእውነት ከመቆም ይልቅ በተቃራኒው ከበዳይ ጎነ ተሰልፈው ተጠርጣሪ ተብሎ የታሰሩን አንዱ አለም ጎሳን ከስር ለማስለቀቅና በሀገር አሜሪካ ብሎም በሀገር ውስጥ የታቀደውን የዘፈን ኮንሰርት እንዲያቀርብ እየጭውለት ይገኛሉ። እዚህ ጋር የልጃቸው ድንገተኛ መሞትን ቅልፍ የነሳቸው እናትና አባት ፊታቸው በዘን ተቆርቶ ጥላሸትን መስሎ ጠዋትና ማታም እንባ እንደ ጎርፍ ካይናቸው ሲወርድ፣ በዚህ በኩል ደግሞ የኮንሰርቱ መሰረዝ የገቢ ስራ ያሳሰ የሚሰባቸው ሰዎችም በተመሳሳይ ኮንሰርቱ እንዳይቀር ኩለ ሰው እንደሞተበት ሲመረግስ አሉ። ታዲያ የህይወት ፌር ነው አይደለም? መልሱ ለእናንተ ተውኩት። ብዙዎቻችሁ የምታውቁት ቢሊየነሩ ድንቁ አርቲስት ቀመርን ባዶ እጁን ያስቀረሰው ሲሆን ለአንዱ አረንጎሳ መፍታትም የምስራችን ለማብሰር እየሰራ ያለ ሰው ሲሆን ሁሉንም ነገር ጨርሶለት በመጨረሻም የአንድ ባለስልጣን ፊርማ ብቻ ቀርቷል። እርሱ ክፍረመም ይለቅቃል። ስለሆነም የሴት ልጅ መም የሚያማችሁ እናት እናትና አባትም ያላችሁ ባካችሁንም ቪዲዮ ሼር ላይክ እንዲኖረው ማድረግ ለቀነኔ እናትና አባት ድምፅ ኑ ናቸው ስል በትትና ጠይቃለሁ። የቀነኔ አዱኛን ኬዝ ወይም የአንዱ አለም ኬዝ እኛንን የምንፈልገው ብለው ሲከራከሩ ነበር ብዬ አልጠናክሩ እንወስዳለን ብለው ይኸው፣ የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ነው መሰለኝ ስሙ ራሱ። ቆይ ለአለመሳሳት፣ ኮሚሽነሩ ማን እንደሆነ ልናገር። ኮሚሽነሩ የሚያሳዝን ሁኔታ አራርሳ መርዳሳ ይባላል። አው ገፋት እንጂ ህይወቷን አልገደላትም። ስለዚህ እሱ የግድያ መሆን የለበትም አለ። ከአምስተኛ ፎቅ ላይ መግፋት ግፊት ብቻ ነው። እግዚአብሔር አሳያቸው። ይህን ነገር ነው ያለው እና እጅግ በሚያስደነግጥ ሁኔታ ተፈጥሯል። ሰላም ሰላም ውድና የተከበራችሁ ያዚ ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። መግቢያ ላይ እንደሰማችሁት መረጃ በጣም ያሳዝናል። የቀነኔ ጉዳይ ማለት ነው። በጣም ልብ የሚሰብር ነው። እንግዲህ ለመፍታት እየተራራጡ ያሉ ሰዎችን ሰምተናል ማለት ነው። በጣም ነው የሚያሳዝን። አገራችን ምን አክል ፍትህ እንደሌለ አገራችን ምን አክል ይሄን አክል በየጊዜውና በየሰዓቱ በየወቅቱ ማለት ነው እንትን እየበዛብን ያለው እንደዚህ አደጋ እየበዛ ያለው ጊዜው እንደዚህ አይነት ጥቃቶች እየበዙ ያሉብን እንግዲህ ይህ ነው ማለት ነው። ምክንያቱም በገንዘብ ብቻ ነው ሁሉ ነገር፣ ፍትህ በገንዘብ ነው። ገንዘብ ካለ ብቻ ነው ከሌለ የለህም የሚባለው ነገር እኛ ሀገር ሰርቷል ማለት ነው። እና ሲቀጥል ስለ ሊዲያ እንግዲህ ሁላችንም ስለ ሊዲያ በጣም ያዘንበት ያነባንበት ነበረ። ሙሽራዋ ሊዲያ በውቅሮ ከተማ አገባች። በሶስተኛ ቀኗ የጫጉላ ሽርሽር ባሉበት ሆቴል ውስጥ እንግዲህ ህይወቷን አጥፍቶ በሚያሳዝን ሁኔታ ሁለት አይኖቿን አውጥቶ በጣም በሚገርም ሁኔታ ነበረ። እግዚኦ ያስባለንና ያስለቀሰን ማለት ነው። ይሁን እንጂ ዛሬ ግን ፍርድ ቤት ደግሞ የሰጠው መረጃ በጣም አሪፍ ነው። እንግዲህ እድሜ ልክ ይሁን ይሄም ጥሩ ነው። ሃያም ዓመት የነሄ በን አለ አደለ፣ ሀያ አምስት ተፈርዶ ከዛም አራት ዓመት ተቀንሶለት ሀያ አንድ ዓመት የተደረገለት። ስለዚህ ይህንንም ማናየበት ብለን ተመስገን እንበል። ቢያንስ ቤተሰብ ያርፋሉ እንበል። እሷም ባይመልስም እድሜ ልክ እሱም ያው እስር ቤት እና በጣም ያሳዝናል። የሊዲያ እንግዲህ ቢያንስ ፎይ ተበሏል ማለት ነው። አንድ ነገር ይዟል ማለት ነው። ሌሎችስ ብዙ ሌሎች አሉ ፍትህ ያላገኙ እንደ ቀነኒ የቀነኒን የምንጠብቃለን ግን የቀነኒ ደግሞ እንዳያችሁት እንግዲህ አሁን ላይ ይፈታል እየተባለ ነው እዚህ ጋር ጥቁር የለበሰው እንግዲህ ፍርድ ቤት ነበር የገዳይ ነው ማለት ነው ሊዲያም ደግሞ በጣም በምታሳዝን ሁኔታችን ፍልቅልቅ በስማ እኔ የሚገርመኝ ህይወት ማጥፋት ያለ ነው አይን ማጥፋት ሌላ ሌላ ተግባሮችን ለምንድን ነው የሚፈጸመው በጣም እኮ ነው የሚያሳቅቀው፣ በጣም ባሰቃቂና ባዘግናኝ ሁኔታ ነው። አሁንም ፍትህ ለቀነኔ ማለት ሁላችሁም አትርሱ። እንግዲህ የአንዱ አለም ጉዳይ እንደዚህ ይደርሷል ማለት ነው። አይታወቅም። አንድ ሰው ፊርማን የቀረ ያ ሰው ከፈረመ እንግዲህ ሊወጣ ነው ማለት ነው፣ በዋስ ያውም ለኮንሰርት። ኧረ በምን ልብ ነው እውነት እኔ አላውቅም። በምን ልቡ በምን አንጀቱ ነው ይሄ ነገር፣ እውነት ወይስ ሐሰት አልገባኝም። ለምን እኛ አገር ለምንድን ነው እንደዚህ አይነት ነገር የሆነው? እንግዲህ ሊዲያ ከስድስት ወር በኋላ ፍትህ አግኝታለች። ሌላዋ ትዝታ ደግሞ እንግዲህ እስካሁን ባሏም አልተያዘም። እና የኛ እህቶቻችን እንስቶቻችን በየቀን ቀን እንደዚህ አይነት ነገር እያስተናገዱ ያሉ ሴቶች በወር ቢያንስ እኮ ሁለት ሴት ሶስት ሴት እኮ እንደዚህ አይነት ነገር ሚዲያ ላይ የወጡ እንሰማለን። በአንድ ወር ውስጥ ከተለያዩ አቅጣጫ ይሄ አንዳንድ ሰዎች የምታመጡት ነገር በጣም ያስጠላ ነገር አለ። እዚህ ጋር ሊዲያ እሱም እሷም ሁለቱም ትግራዋይ ናቸው። አሁን እዚህ ጋር እሱ አረመኔ የሆነ ይሄን ተግባር ስለፈጸመ ትግራይ ገዳይ ነው ማለት አይቻልም። አንዱ አለም ኦሮሞ ነው እውነት ይሄን ነገር አድርጎት ከሆነ የአንዱ አለም አልተረጋገጠም። በብሔር መሄድ አይቻልም። በብሔር በብሔር የምትሄዱ ሰዎች ለምንድን ነው የየትኛውን ብሔር የየትኛውን ብሔር? እንደዚህ አይነት አረመኔነት ከብሔር ጋር አታገናኙት። ይሄ የራስ አረመኔነት ነው። እናት ሁለት ልጆች ካላት አንዱ በጣም ጥሩ ልጅ የሆነና አንዱ አረመኔ ልጅ ይወለዳል። ከአንድ እናት አይደለም ከአንድ ብሔርና ከአንድ ሀገር ቀርቶ ማለት ነው። ስለዚህ ይሄን ነገር ከብሔር ከምናምን ጋር ባታገናኙት ብዙ አረመኔዎች አሉ። ከየትኛው አንድ ኦሮሞ የሚስቱን ሕይወት ቢያጠፋ ሁሉም ኦሮሞ ገዳይ ነው ማለት አይቻልም። አንድ ትግራዋይ የሚስቱን ሕይወት ቢያጠፋ ሁሉም ትግራዊ አረመኔ ነው ማለት አይቻልም። ገባችሁ። አንድ አማራ የሚስቱን ህይወት ቢያጠፋ ሁሉም አማራ ገዳይ ነው ማለት አይቻልም። ከእንደዚህ ጋር አትሂዱ። ብዙ ምታስጠሉ ሰዎች አላችሁ ከብሔር ጋር እያገናኛችሁት። ይሄ በብሔር አይደለም። ተውት እስኪ። ይሄን ብሔር የሚለውን ነገር ጥብ አድርጋችሁ አሉት። ይሄ የሆነ መንፈስ አለ። በቃ ባለትዳሮች፣ የሚዋደዱ ሰዎች፣ ፍቅረኛሞች የሆነ ግጭት ሲፈጠር እንደዚህ አይነት ነገር የሚደረግ ነገር አለ። በጣም ነው የሚያሳዝነው። ሌላዋስ ሊዲያ ይሄ በቀደመው የሀዋሳዋ ሊዲያስ ሀዋሳ ላይም አይታችኋል ሊዲያ በልጇ ፊት ለፊት ደም ስሯን ቆርጦ ብትጮኸ አንቺንም እንድናትሽ ነው ማደርግሽ ብሎ አይታችኋል ላይ ያደረጋት ታዲያ ለማን ነው ፍትህ ፍትህ አንልም ፍትህ ስለሌለ ማለት ነው ብቻ ፈጣሪ ይፍታለን ወንቲ እንደዚህ አይነት ነገሮች መድሃኒያ ለምስቱ ይፍታለን በጣም ያሳዝናል ላይክ ሼር ሰብስክራይብ አድርጉ እንግዲህ ሀሳብ አስተያየታችሁን በኮሜንት ሰጡ እኔ እጨርሻለሁ፣ በቃኝ። ማለትም ከዚህ በላይ ምንም ማለት አልችልም። በቃ ስለ ሊዲያ ደስ ብሎናል፣ ፍርድ ተሰጥቶታል። እግዚአብሔር ይመስገን። ለቀነኔም ደግሞ ፍትህ እንበል፣ እንጩህ። አሁንም የቀነ